ኪራ አባቱ የመረጠለት ሚስት መጣች ማለት ነው። ከፀናት ቤት ገባች። የፀናትም ደሞ በኪራ ለኪራ በተመረጠችው ሚስት እንግዲህ ቀንታ ከኪራ ከኪራ ጋር በጣም ተጣልታለች። እመመታት ደረጃ ደርሳለች ማለት ነው። እንግዲህ አባቱ ተቀበላ ብሎ ኪራ እንግዲህ አባቱ ጋር አብረን እንቀበላት ሲለው አንተ ራስ ተቀበላ ብሎ ኪራ አምጥቷታል። ያን ጊዜ እንግዲህ ገና ሳያመጣት ጽናት እንግዲህ እየቀናች ነበር ማለት ነው። ጽናት እንግዲህ ው የውስጧን እሷና ፈጣሪ ነው የሚያውቀው። ኪራና ና ሌሎቹ ደግሞ አልተረዷትም። ምንም መፍትሄ የላትም እዚህ ጋ ወይ ፈተናውን ማለፍ ነው ወይም ደግሞ ብቻ ከባድ ነው። ምክንያቱም እንግዲህ ኪራ አባት ከሰጣት አደራና ተግባር ውጭ ምንም ማድረጋችን። ነገር ግን እዚህ ጋ በሚስጥር ከኪራ ጋር ሆነ ይህን ነገር ማሸነፍ እንዳለባት ነው የሚሻለው እንጂ ከኪራ ሳታሳውቅ እንደዛ ከሆነ ወደ ግጭት እያመሩ ነው፣ ከኪራ ጋ ማለት ነው። ብቻ ከባድ ነው። ጽናት ሆነልችበት የገባችበት ፈታ በጣም ከባድ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችው ሰዎች እንዴት ናችሁ? ከእኔ ከውድ ሰላም አልሐምዱሊላህ ረቢል አለሚን፣ ላያለችሁበት ለሰላማች ያብዛላችሁ እያልኩኝ እንግዲህ ተወዳጁ ጽናት ድራማ እንደቀጠለ ነው። ጽናት እንግዲህ ደስ ሲላደስ እያለን ተነ ቤቲ ጭቅጭቆታ እንግዲህ ፀናት እና ኪራ እንግዲህ በፍቅር እየኖሩ ነበር። አሁን ደግሞ የኪራ አባት ሞቶ እንግዲህ ሕይወታቸውን እየበጠበጣቸው ነው። በጣም ያስጠላል። በእውነት ያስጠላል ማለት ነው። እንግዲህ የኪራ አባት ያሰበውን አናቅም መፈተና ለመፈተን ይሁን እንግዲህ ራ ኪራ እንድታገባ የተባላችው ልጅ እንግዲህ ለመፈተን ተገዝታም እንደሆነ አይታወቅም፣ ወይም ደግሞ እውነተኛ ለኪራ አስበዋት ሌትሯት አይታወቅም። እንግዲህ ፈተና ያመጣባት ፀናት ብዙ ፈተና አልፋለች። ይህን እንደምታልፎ ተስፋ አለን። ምንድነው እንግዲህ ኪራ ተቀብሎ አምጥቷታል። ከመጣ በኋላ ግን ኪራ ጋር ለመግባባት እንኳ እያቀተሙ ነበር ማለት ነው። ትንሽ ወጣ ያለ ነው ጸባዋ እንጂ የግባቡ አይመስለኝም። መቼም በመቀራረብ እና አብሮ በመኖር የማይላመድ ነገር የለም። እንጂ ምንድን ይባላል የሚወጣ እንጀራ ከምጣዱ ያስታውቃል ይባላል። የሚቀራርቡ ሰዎች አይመስሉም ከአኳኋናቸው፣ ኪራና ሀሴት ማለት ነው። ፅናት እንግዲህ ቡና እያፈላች ነበርና የኪራ አባት ሁሉ ነገር ተዘጋጅቶ ላይ ያስተላይ ፅናት እያለ ነበር።

እንግዲህ አንዴ የወጡና አንዴ የዘበራረቀችባት ነበር ማለት ነው። ምንድነው የምታዋሪው ስትላት፣ አይ ምግብ ደርሷል ምግብ እያለች አጠጣ ወጣች ማለት ነው። ፀናት ማበዳ ነው እያለ የምሩን ብትከተላት ግን መፍትሄ ያሰጣችለችም። እንግዲህ እንግዳ መጣች ማለት ነው። እንግዳ አንገድክ ውሃም የሚያመጣልኝ ስትል፣ ኬራን ያመጣልሻለሁ ሲላት

አንዳንድ ልምዶች እንደምታስተምረውና ጠንካራ እንደሆነች እንዲሁም ደግሞ እሱ ከእሱ እንደምታጠናክረው እየነገረች ነበርና ነበርና በመጨረሻም ተጣሉና ከልጅቷ ጋር ወጥቶ እንግዲህ ጽናት ጋር ሲገናኙ ጽናት ደግሞ እያዳመጠች ነበርና እንደምትቀና እያነገራት እየተቆጡ ነበር። ወጥታ እንግዲህ ያው ያለውን ነገር አይታ ሀሴት ተኛቻ ተንጫጁ ተኝ ምናምን ብላ ተኛች ማለት ነው። ከዚያ እንግዲህ ከዚያ በኋላ እንግዲህ እሱ ተኝቶ አርፍዶ ሀሴት እየቀሰቀሰችው ነበር። ከዚያ ብቻ አልተስማሙም፣ ያለው ነገር የሚግባቡ ነገር አይመስለኝም። ግን ጽናት እንግዲህ ቅናት ጀምራለች ማለት ነው። ምክንያቱም ቅናት ብቻ ሳይሆን የተነገራት ትዕዛዝ ነው የአባቱን ትዕዛዝ ከባድ ስለሆነ ያው አንድ ሰው በሚወደው ደግሞ ይቀናል፣ ግድ ነው። እናሆምና ደግሞ ምሩም አልገባቸውም አልገባቸው። እስከዛሬ ኪራ ነበር ጥፋተኛ የምንለው፣ አሁን ግን ኪራ ራሷን ሰጥቷታል፣ ወደ ፍቅር ተመልሶ ጽናትን ለመካስ እየሞከረ ነበር። አሁን ግን ይሄ ነገር ስላልገባው፣ እሷ ደግሞ እሱን በመጥላት መጥላት ስላለባት የታዘዘችውን ለመተግበር ነው። እዚህ ጋ ግን አሁን በዚህ መልኩ ሳይሆን ጽናት ለምን የሆነ ግልጹ ነገው ፈተናውን አብሮ ለምን ያልፉም ነው? ምክንያቱም ኪራ አሁን ምንድን ነው የተቀየረው ነገር፣ እንደውም ቤት የመጣች እንዴ ምን ሆነሽ ነው እንደዚህ የምትበድኝ እያላን ነበር። ጥፋት ጥፋት ካለ ምገሪ ምንድን ነው የተመጣው ነገር እያለ ነበር። እሷ ግን የፊቱን ጠባሳውን ሁሉ እያነሳች ልቡን እያቆሰለችው ነው። ለምን ከእሷ እንዲረቃት ማለት ነው። ዞር ብላ ደግሞ እኔ ጥፋተኛ ነኝ ብላ ትላለች። እንደዛ ከሆነ ግን ለምን ግጹን ነግራው ግጹን ነግራው አባቷ አባቱንም የተባለው ነገር እንትን ማለት ይሻላል እንጂ እንጃ። በዚህ መልኩ ጽናት ፍቅሯን ታጣለች ብዬ እየጠረጠራለሁኝ። በስተ መጨረሻም እንግዲህ ያለፈውን ታሪኳን እያነሳች ስታናድደው ታግሶም ታግሶ እንግዲህ መቷታ ጽናት ማለት ነው። ከዚያ እንግዲህ ናሆምና ምሩ ደግሞ ምሳን ብላ እያሉ ፀናት ጋር እንድትጣላ እንደወጣና ፀናትን ሲጠይቃት ለምንድን ነው ግን፣ እሱ እኮ እየተስተካከለ ነው፣ ምን አድርገሹ ምናምን ስት በራሱ ለራሱ ብዬ ነው ምናምን እያለች ነበር ፀናት ማለት ነው። እንዴት እስኪ ነገረኝ፣ እንደው ሴት ሲመጣ ይቀየራል ምናምን ነገር እያለችው ነበር። ሀሴትን እኮ እንደው እንደ እህቱ ነው የሚያየት ስትለው እኛም በፊት እንደ ሰራተኛ ነበር የምንታየው፣ ቀስ በቀስ እንቆላል፣ በእግሮ ይሄዳል እያለች ነበር። ያው ለሰው ልጅ መጀመሪያ ሲገናኝ ያው እንደማንኛውም ሰው መቀራረብ አይኖርም፣ ግን በኑሮ ብዛት ሁሉ የሚቀያየረው እና የሚላመደው እና ለራሱ ብላ እንደ ሆነ እንደ ቀናች ለናሆሜ እየነገረችው ነበር። ናሆሜ የናምሩ ደግሞ በጣም በመካከላቸው ያለውን ነገር ለመፍታት ለማወቅ እየጣሩ ነበር። እንደ ምሩ እና ነሆሜን እየጠየቀችው ነበር። በመካከላቸው ያለውን ነገር እስካሁን አላወቅኩም እንዴ? ያለችው ነበር። ያው ቅናት እንደሆነና በሐሴት እንደቀናች የነገረው ነው እየነገራት ነበር። አይ እንደዚህ ማ ስህተት መስራት ከሆነ ማናገር አለብኝ ስህተት ስትሰራና ፍቋን ስታጣ ዝማት ያለብኝ እያለችው፣ ምሩ ነሆሜ ደግሞ እስከዛሬ ብዙ ነገር አደረግን ብዙ ነገር አደረግን እነሱ እንዲገናኙ፣ አሁንስ ማስገደድ ነው የሚሆነው እያላት ነበር። እንግዲህ በእነሱ ታሪክ ደግሞ ወደ ራሳቸው ታሪክ እየገቡ እያለ እንግዲህ ሊሳሳሙ ሲሉ ሀሴት ደረሰችባቸው። ናሆሜን እና ምሩ ማለት ነው። በጣም ሄድ የነገጡት እንግዲህ ሀሴት፣ ይሄ ልጅ ግን ምስኪን ልጅ ነው አይደል እያለች ናሆሜን ደግሞ ልትቀለፈን ነው እንዴ ምሩዬ እንግዲህ ናሆሜን ልትቀማት ነው መሰል ምስኪን ነው እያለ የቀረብ ስትል፣ አዎ ምናምን የዋህ ነው ያሽታን ስታታት እንዴት ማለት ነው። ሀሴት ናሆሜን እንዳትቀማት ደግሞ ደሞ ሞር ማለት ነው። ብቻ እንግዲህ ኪራና ጽናት በጣም አደጋ ላይ ናቸው። ግን ግልጹን ነግራው ፈተናውን ዶ ቢያልፉ ይሻላል እንደኔ ማለት ነው። አሁን እኮ ሙሉ በሙሉ በማያውቀው ነገር እያስቆጣችሁና ከሷ እንደነቀ እያደረገች ነው ጽናት ማለት ነው። ይሄ ነገር ደሞ ዋጋ ያስ ብትነግረው ጥሩ ነው። ያለውን ነገር ፈተና ብሎም ቢያልፉ ተመካክሮ ቢያልፉ ለነሱ ጥሩ ነው። ምክንያቱም ከሷ በራቀ ሰዓት ህዝብችኛቱ ጋር ሲገናኝ ይሁን እንደፈራችሁ ደግሞ ሀሴት ጋር መቀራረብ አይቀርም ማለት ነው። ስለዚህ ብቻ ከባድ ነው። ጽናት ያላችበት ፈተና በጣም ከባድ ነው። ምክንያቱም የአባቱ ትዕዛዝ ነው ግን ደግሞ ምንም ማድረግ በጣም አጣብቂ ውስጥ ነው ያለችው። ፈጣሪ ይርዳት። እንግዲህ በቀጣይ እንጠብቃለን። ሁሌም ቢሆን ከጽናት ጎነን እኛ እናሸንፋለን። ጽናትን አብሽሬ ማለት ነው ታሸንፋለች ብለን እንግዲህ ታስፋለን ማለት ነው። ብዙ መጽዋዕት አድርገን ለኪራይ ቀን ብዙ ነገር አልፋለ አሁንም ታልፎዋል የፈተናውን ብለን ገምታለን። ቀጣይም እንጠብቃለን።